ዛሬ ከምናያቸው ጥያቄዎች የመጀመሪያው ሽንት ቤት ሻወር መውሰድ ይቻላል ወይ? አው ይቻላል። ነገር ግን ከመነጀስ ወይም ከመነጀስ መጠንቀቅ ያስፈልጋል። ዘመናዊ ሽንት ቤቶች ከሆኑ ሽንት ቤቱ ላይ አብረን በማፍሰስ ቦታውን ማጽዳት ያስፈልጋል እንጂ ሻወር ቤት ውስጥ ልብስ አውልቆ መታጠብ ችግር የለም። ነገር ግን ሽንት ቤት ውስጥ ከሆነ ሻወር ቤቱ ያለው እዥም ሰዓት መቆየቱ ይጠላል። ኢና ሃዚሂል ሑሹሸ ሙሕተበራ መጸዳጃ ቦታዎች በሸይጣን የሚጣዱ ናቸው፣ አንዳችሁ ጉዳዩን ከፈጸመ ቶሎ ይውጣ ስለተባለ መጸዳጃ ቤት ላይ ረዥም ጊዜ መቆየቱ አይገባም። ነገር ግን ዘመናዊ መጸዳጃ ቤቶች በሁሉም ነገር የመጸዳጃ ቤት ሕኩም አይኖራቸውም። ምክንያቱም መጸዳጃ ቤት ለሸይጣን መሰብሰቢያ ነው የተባለው ቦታው ቆሻሻ ስለሚሆን፣ አሁን ላይ ያሉ መጸዳጃ ቤቶች እንዲሁ መጸዳጃ ቦታ ናቸው የተከለሉ ቦታዎች ናቸው፣ እንጂ ቆሻሻው የሚኖረው ሌላ ቦታ ነው። ውሃ ይዞት ይሄዳል ሲሄዳ። ከዚያ አንጻር እንደ ድሮ መጸዳጃ ቤቶች አይደሉም። በብዙ አህካም የቅያማ ምልክቶች ውስጥ የተጠቀሱት የዚና መብዛት፣ የኸምር መጠጣት፣ የሴቶች መብዛት የሚለው ከላይ እንደተጠቀሰው በመጥፎነት ነው ወይ የሚታየው? ወደ አክር ዘመን በተጠጋም ቁጥር ጊዜው መጥፎ እንዲሆን ሰዎች ያደርጉታል። ነቢዩ ሰላቱ ወሰላም ምርጥ ዘመን ምርጥ ትውልድ እኔ ያለሁበት ከዛም ቀጥሎ ከዛም ቀጥሎ ያሉት ናቸው። ከዛ በኋላ ሁኔታዎች እንደሚቀያየሩ እንደሚከፉ ነቢ ተናግራ ከይሩና ሲቀርንይ ይብላሉ። እዚህ የጊዜውን መክፋት በሰዎች መጥፎነት ምክንያት ጊዜው ከፍቶ ነው እንዲህ አይነት ነገሮች ይበዙት። ጊዜን በራሱ መጥፎ ጊዜ ማለት አይቻልም። ነገር ግን ሰዎች የሚሰሩትን መጥፎ ሥራ አቅፎ የያዘ ከመሆኑ አንፃር ሰዎች ባጠፉት ጥፋት ምክንያት ጊዜ አንዳንዴ በክፋት ሊገለጽ ይችላል። ሴት ልጅ ቤቷ ውስጥ ሱሪ ብትለብስ እንዴት ይታያል? አጅነቢ ከሌለ ችግር የለ፣ አጅነቢ ከሌለ ባዕድ ወንድ ከሌለ ችግሬ ነው። ነገር ግን እያዋ ከጋጠ ወጥ ከሆኑ ሴቶች ጋር ለመመሳሰል በእነሱ ተደምቃ ውጪ ጋጠ ወጥ የሆኑ ስርዓት አልባ የሆኑ ሴቶች የሚያደርጉት አምሯት ቤት ለማድረግ አምሮስን ለመወጣት ተብሎ የሚደረግ መሆን የለበትም። ተረቤት ውስጥ እስካለች ድረስ ሴት ልጅ ቤት ውስጥ ሆና ስራ ስትሰራ መሸፈን ያለበትን አካል ተሸፈነች፣ ከዛ ውጪ ውጭ እንደምትሆነው መሆን አለባት ሙሉ ልብስ መልበስ አለባት አይባልም። ነገር ግን ከተርቢያ አንፃር አሁን ያለንበት ዘመን ከመበላሸቱ ሰዎች መስመር ከመልቀቃቸው አንጻር ሴት ልጅ ቤት ሱሪ መልበስ ጠበብ ያለ ልብስ መልበስ መልመዷ ከታች ላሉ ታዳጊዎች፣ ለልጆች፣ ለታናናሾች መጥፎ መንገድን ማሳየት ሊሆን ይችላል መዘናጋት ሊሆን ይችላል። ከዚህ አንጻር ላዩ ላይ የሚስመረረቡ የተሻለ ይሆናል። ሴት ልጅ የትዳር መጥቶላት ብር የለኝም ምክንያትን አድርጋ የለውም ነው የለኝም አላገባም ማለት ትችላለች ወይ? የተጻፈው የለኝም የሚል ነው። ብር የለኝም ብላ ሴት ልጅ ብዙ ጊዜ ትዳር እንዲ አትል ትዳር የሚጠይቀው ወንዱ የማስተዳደር አቅም ኖሮ ነው። የለውም ብላ ከሆነ አዎ የሚያስተዳድርበት አቅም የለውም ብላ ከተረጋገጠ እምቢ ማለት አሁን ትችላለች። ነገር ግን አሁን ላይ ሰዎች የለውም የሚሉትን አይነት የለውም ማለት አይደለም፣ ትርፍን ነገር ነው ሰዎች የፈለጉ ያሉ መሰረታዊ የሆነ ለጊዜው የሚያኖር ነገር ካለው አይ ማለት የለባት። ነገር ግን ምንም ስራ ሳይኖረው ሙያ ሳይኖረው ጉልበት ሳይኖረው ራሱን በትክክል ሳይመግብ ባለቤቱን የሚሰክርበት ነገር ሳያዘጋጅ ትዳር ውስጥ እንዲገባ ሸሪያ አይመክም። ያትም ሐዲሱ ዐብዱላህ ብን መስዑድ ሐዲስ ላይ ያ መዕሸረ ሸባብ መን ስተጣዐ ሚንኩም አልባአተ ፈልየተዘወጅ፣ ወጣቶች ወይ የትዳርን ጣጣ የቻለ ያግባ ያሉት ነቢ። አንዲት ሴት መታ ነቢ ያግቡኝ ስትላቸው ነቢ ዝም አለ። ከላይ እስከ ታች አይቼው ዝም አሉ። አንዱ ሰው ተነስቶ እርስዎ ካልፈለጉባት ለእኔ ይዳሩኝ አላቸው። ምን አለ አሉት

የተወገዘ ጥርስ ነው። ምንም ሳይኖር ኃላፊነት መውሰዱ ሌላኛው የተወገዘ ጥርስ ነው። ሴት እና ወንድ ለትዳር ተፈላልገው ሲተያዩ ድምፅሽን ወይም ድምፅህን ቁርኣን ስትቀራ አሰማኝ ማለት ይችላሉ ወይ? ፉቃሃው ረሕመሁላህ ተዓላ ለትዳር የተጫጩ ወይም የሚፈላለጉ ሰዎች ሲተያዩ ድምፅህ መፈተሽ ይችላሉ። ብላ እየተነጋገሩ ማይ ማይስ ማማ አይነት ድምፅ ያለው ሰው ሊኖር ይችላል። ድምፁ እንደዚህ አይነት ሰው ደስ አይደለም ሰው ሊኖር ይችላል። ስለዚህ የድምጽ ሁኔታውን ለመለካት ቢያናግር ችግር የለውም ብሏል። እምነ ሌሎችም ጠቅሰውታል። ተራ ንግግር ላይ ድምጽ መፈተሽ ከተቻለ ሙእሚን ሆኖ የቁርአን ሰው ሆኖ ከባለቤት የቁርአን መስማት ፈልጋለሁ ብሎ ወይም ብላ የቁርአን ድምጽ ይፈትሹ ችግር የለውም። ነገር ግን ወንድ የሴትን ድምፅ ወይም ሴት ቁርአን ስትቀራ ወንድ የሴትን ድምፅ ሲሰማ በቁርአን ጥንቃቄ ያስፈልጋል። ቁርአን እንደሌላው ንግግር አይደለም። ና አለው ይድም አለሁ ለየት ያለ ዜማ አለውና መብዛት የለበትም። አንድ ጊዜ ቢደረግ ለምገር የለው ነገር ግን የንግግሩ ብቻ በቂ መሠረታዊ ነገር አይደለም። የቁርአን ድምፁን መስማቱ መሰረታዊ ነገር አይደለም። እንዲህ አይነት ነገር በሮችን መክፈት ለሌሎች አላህ ለማይወዳቸው ነገሮች ሰበብ ሊሆን ይችላል። በመሠረቱ ግን ካልበዛ እሱ መሰረታዊ ነገር ከሆነ። አንድ ይቀራልኝ ል ቢሉ ችግር የለው። ሌሎች መስፈርቶች እስከተማ አሉ ድረስ። በሐዲስ ላይ እንደተገለጸው የሙናፊቅ ምልክቶች ሶስት ናቸው። እነዚህ ምልክቶች ያሉበት ሙናፊቅ ነው ተብለዋል። እኛ አላህ ይጠብቀንና እነዚህን ምልክቶች የምናይበትን ሰው አንተ ሙናፊቅ ነህ ብለን መናገር ወይንም መደምደም እንችላለን ወይ? አይቻልም። ሙዐየንን ግለሰብን አንተ ሙናፊቅ ነህ ማለት አንችልም። አላህ እና መልዕክተኛው ሙናፊቅ እስካላሉ ድረስ በግልጽ አላህ እና መልዕክተኛው ወገሌ ወገሌ ሙናፊቅ ናቸው ያላሉትን ሰው አንተ ሙናፊቅ አንደም የግድ ካስፈለገም አንተ የሙናፊቅ ባህሪ አለብህ ማለት እንችላለን። ሁለቱ ይለያል። ባህሪው አለብህና ነህ ሁለቱ ይለያል። እኛ እንደ ታየን ላይሆን ይችላል። የሙናፊቅ ባህሪን ሰርቷል ያነውን ሰርቶ ላይሆን ይችላል፣ ሳያውቀው ሊሆን ይችላል። ስለዚህ ሙናፊቅ ነህ ሳይሆን ይሄ የኒፋቅ የሙናፊቅ ባህሪ ነው። ውራቅ ተጠንቀቅልን፣ ፍርድ ከመስጠት ይልቅ እናስተምቅልን፣ መክር ይገባ። በኹጥባ መጨረሻ ላይ የሚደረገው ዱዓ አሚን ማለት እንዴት ይታያል? ይቻላል። አብዛኛዎቹ ፎቃዊ ዘንድ ይቻላል። ድምፅ ማውጣቱ እጅ ማንሳቱ ነው እንጂ ኪላፍ ያለበት ጠንከር ያለ ሰፋ ያለ ኪላፍ ያለበት አሚን ማለቱ ችግር የለም። ሱሪ መልበስ እንዴት ይታያል? ለወንድ ከሆነ ምንም ችግር የለም። ለሴት ከሆነ ነው የሚከለከለው። ልብስ በመሰረቱ አዳ ነው ያለህበት ሀገር ላይ ሱሪ ከተለመደ ሱሪ፣ ሽርት ከተለመደ ሽርት፣ ጀለቢያ ከተለመደ ጀለቢያ ነው። አለባበሱ ላይ ነው እስላም ጣልቃ የሚገባው። ይገባው ከቁርጭምጭሚት በታች አታድርገው፣ በጣም ጠባብ አታድርገው፣ አውራን የሚያሳይ አታድርገው። ሱሪ መልበስ አይቻልም የሚሉ ሰዎች አሉ። አንድም ደሌል የላቸውም ከካፊሮች ጋር ተሸብሁ ነው ይላሉ። በመሰረቱ እንኳን ተሸብሁ ቢሆን ካፊሮች ቢጀምሩት ከዛ በኋላ የጋራ ከሆነ ችግር እንደሌለው በርካታ ሊቃውንት ተናግረዋል። ባሏ ባልተፈቀደ መንገድ የሚገናኛት ሴት ከእሷ ጋር መቀጠል ትችላለች ወይ አትችል? ጥያቄው ራሱ ከባድ ነው። ወንጀል ላይ ይስፋፍ ማድረግ ሲገናኛት የነበረ ቢሆን እንኳን ጥሩን ነው ያበላሹትን ለማስተካከል። በዝሙት የተገናኙ ጥንዶች በሐራም ከተገናኙ ከዛ በኋላ በሐላል መቀጠል የለባል። አዛኒ ላይ እንትሁ ይላ ዛኒያ፣ ዝሙተኛ ዝሙተኛን እንጂ ያገባም ዝሙት የነጭ ሰው ሰው ነው ከመሰሉ ጋር ይቀጥል ነገር ግን ራጅ ትክክለኛው ከተውበቱ ችግር የለም ተውበት ሁሉን ነገር ያጥባል ኩፍርን እንኳ ያጥባል ኩፍር በዝሙት የሚበስ ወንጀል ከዚህ በዝሙት የተገናኙ ሰዎች ሁለት ነገር አድርገው መጋባት ይችላሉ አንደኛው ተውበቱ ከታ አድርጎ አቆመው መተውበት አለባቸው ሁለቱም የምር ተውበት ሁለተኛው የሴቷ ማህፀን ነፃ መሆኑ በሶስት ኃይል መረጋገጥ አለበት ብዙሃን ዘንድ። ትጥቅ ልቃውን አንድ ሐይድ ይበቃል ብላ አንድ ጊዜ ሐይድ ባይታ፣ ራጅሑ በላጩ ብዙሃን የመረጡት ሶስት ጊዜ ሐይድ ባይታ፣ ማህፀኗ ነፃ መሆኑ ከተረጋገጠ ከዛ በፊት ከተወበቱ አላህ ሱንነቲ ላሂ ወረሱሊህ መጋባት ይችላሉ፣ ሌሎች መስፈርቶች ከተሟሉ። ሐይድ ማየት የጀመርኩት በ10 ዓመቴ ነው እስከ 13 ዓመቴ ድረስ ሶስት ረመዷኖችን በትክክል አልፆምኩም፣ ማመዛዘን የምችልበት እድሜ አልነበረም። አሁን ቀዷ ማውጣት አለብኝ? ከፋራስ ይወዝብብኛል? አዎ የዲን ህግጋትን አለማወቅ አለማወቁ መቀጣቱን ያስቀራል እንጂ ያበላሹትን ማስተካከልን አያስፋል። ግዴታ መሆኑን ዘግይቶ ያወቀ ሰው ያኔ በጊዜው ለምን አላደረክም ተብሎ አይቀጣም፣ ባለማወቅ ከሆነ ይህን ያደረገ ያውም የሚያውቅበት እድር ካልነበረው። ከተማ ውስጥ የኖሩ ዕልም በየቤቱ እየደረሰ ሳያውቅ የደረሰው ባለማወቁም፣ ይቀጣል በማጥፋቱም ይቀጣል። ነገር ግን የእውቀት እድር ስላልነበረው ጠያቂዋ እንደምትለው አመዛዘን የምችልበት እድሜ ላይ አልነበርኩም። እንደተባለው ካልደረሱ ወላጅ ካላስተመር ጥፋቱ ወላጅ ነው። እዚህ በዛ በጊዜው አልጾምሽም ተብሎ ከመቀጣት አለማወቁ ያድናል፣ ዑዝር ይሆናል። ነገር ግን ያበላሹትን ማስተካከል ግዴታ ነው። ዘካም እንደዚሁ ለብዙ አመት በእንደዚህ አይነት ንብረት ዘካ ያለ ይመስልኝ ነበር። ያ 10 አመት ያ 5 አመት አለብኝ ነው አውጣ። ጾም በተለያየ ምክንያት ያለ ሰው አለ አውጣ። ሳታውቅ በጊዜው ማለፉ እንዳትከታይ አደርጋህላ ለማወቀህ ነገር ግን የማስተካከሉ ግዴታ አይቀርልህም። ሶስት ቁልህዎችን እቀራለሁ፣ አያተል ኩርሲይ እቀራለሁ። ማታ ዘጠኝ ሰዓት ተነስቼ አወራለሁ። ዝክር ከማድረግ ጋር ማታ ያረበሻለሁ፣ ለማለት ምትያውስለኛል። መቅራቱ ብቻ አይደለም ሰላም የሚሰጠው ሸይፋን የሚከላከለው አቀራሩ ውስጥ ላይ ያለው ምንፍ ይወስናው ሸይፍን የያዘ ሁሉ ሽጉጥ የያዘ ሁሉ አደጋ አይደርስበትም፣ ማለት አለ። አያያዙ ይወስነዋልና፣ በመልኩን የተቀራው በመንያ ነው የተቀራው። ሌሎች ሲሄን የሚያፈርሱ ወንጀሎች የሉም ወይ? ቆሻሻ ነገር ሲያዩ፣ ቆሻሻ ነገር ሲሰሙ፣ ቆይቶ ሲተኙ ቁል ሁወሏህ አሐድን ይቀሩ፣ ምንም ጥቅም የለውም። ያ ያፈሽፈዋል። ስለዚህ ሌሎች ነገሮችን መመርመር መፈተሽ ያስፈልጋል።

ምን ነው እንደበረገገ ጭራውን አንስቶ እንደሚጋልብ ፈረስ እጃችሁን ከፍ ዝቅ ታደርጋላችሁ? ስታሰላምቱ ሶላት ላይ ተረጋጉ ብላ ነቢ ሶላት ሰለ ያጂ ተህያቱ ተርተን ስከንጀር ዘረፍ እጃችሁን ሰው ጉልበታችን ላይ ሆኖ ልናሰላምት ይገባል እንጂ ብዙ ጊዜ እና ያለን ሀሳብ ሁሉ ይሰጣል። አሰላሙ አለይኩም እያሉ አብረው እጃቸውን ተሐዲስ ላይ እንዳሉ እንደበረገገ ፈረስ ጭራ እሚያነሳሰው እሚያደርጋቸው ሰዎች አሉ። ሱና አይደለም። ቢድዓን የተከለከለ ሴቶች ጋር ሶፍን በተመለከተ ግማሹ ከመሀል ይጀምራል፣ ግማሹ ከቀኝ ነው የሚጀምረው። ዛሬ የሚነገር ነገር ይላል። ሶፍን የቀተለ አላህ ይቀጥለው፣ ሶፍን የቆረጠ አላህ ይቁረጠው ተብሏል። ወንጀል ሶፍ መቆራረጥ የለበትም። አትሙ ሶፈ ለወል ከለወል ብላ ሰላም ሶፍን የመጀመሪያውን ከዚያም ቀጥሎ ያለውን ከዚያም ቀጥሎ ያለውን ሙሉ ተጠጋሙ ብለዋ ነቢ ስ ላ ሰለም። ስለዚህ የፊት ሶፍ ሳይሞላ ሁለተኛ ሶፍ መፍጠር አይቻልም። የፊቱን ሶፍ ከግራ ከቀኝ ከሞላም በኋላ ወደ ሁለተኛ ሶፍ መሄድ አለብን። ካልሆነ ሁሉም በደረሰበት የሚቆም ከሆነ ወንጀለኛ መሆንን ያስከትላል። ለዓይንናስ ተብሎ የሚሰጠኝ የሚጨስ ነገር ነበረ እሱም ሲሰጠኝ ከሆነ ዛፍ የመጣ ነው፣ ሰሂህ ከሆነ ኪታብ የታየ ነው ተብያለሁ እና ትናንትና የሚጨስ ነገር አይቻልም ብለው ነበረ፣ እና ይሄ እንዴት ይታያል? ሶሒሕ የሆነ ኪታብ ቡኻሪ እና ሙስሊም ነው። ከቁርኣን ቀጥሎ ሶሒሕ የሆነ ኪታብ ቡኻሪ እና ሙስሊም ነው። ከዛ በተረፈ የእጽዋት ነጋዴዎች ሶሒሕ ኪታብ ከሆነ እሱ ሰነዱ መጣራት አለበት ብዙ የእጽዋት ነጋዴዎች ሶሒሕ ኪታብ ብለው ይባላል። በዲን የተከለከለ ለፈውስ ብሎ ማጨስ ኢስላም ላይ ባህል ነው። ሼኹ ሳንሰኒያ እንዳሉት ከክርስትና እምነት የመጣ ነው ብለው ለዓይንና ስለ ልክፍት ስለ ሲሕር ጉዳ ለመሰል ነገሮች ፈውስ ይሆናል ብሎ ማጨስ አይቻል። ጥሩ ሽታን ለማሽተት ብሎ እጣንን፣ ሽቶን፣ ሰንደልን ማጨስ ይቻላል። የብሁር ዘር የሽቶ ዘር ያዚህ ጥሩ ጥሩ ነገሮችን እንዲሁ ሳሸት ደስ ይለኛል ንጹህ ነገር ስለምወድ አእምሮን ስለሚያነቃቃ ሌላ ገሪ ብሎ እጣን እና መሰል ነገር ማጨስ ይቻላል፣ ከቀን ጋር ሳታያይዝ፣ ከህመም ጋር ሳታያይዝ፣ በከማረ ጋር ሳታያይዝ። ያለ ውዱእ ቁርኣን መያዝ ይቻላል አይቻልም ወይስ እንዴት ነው? ብዙሀን የፍቅህ ሊቃውንት ዘንድ ሊቃውንት ዘንድ አይቻልም። አሐመ ሱሃይሪ جمهور الفقهاء ዘንድ አይቻልም። ጥቂት ተጋቀደምቶች እና ዋሂሪ የሚባሉ የፍቅህ መንገድ የሚከተሉ ሰዎች ይቻላል የሚያባላቸው ነገር ግን አራቱን የሚመጠሪዎችን ጀምሮ ቁርኣን ያለ ውዱእ አይነካምና ውዱእ መያዝ የማይችል የሚቸግር ሰው ካልሆኑ በስተቀር ያለ ውዱ ቁርኣን ከመንካት መጠንቀቅ ነው። የሚቸገር ሰው ውዱ አድርጎ ይጀምር። ከዛ በኋላ የሚታመም ከሆነ ውዱ ይዞ መቆየት የማይችል ከሆነ ውዱ ፈቶ ይከራ ችግር የለውም፣ ከተቸገሩ። መስጂድ ላይ ሲገባ የሚሰገደው ተህየተ መስጂድ እና የአንድ ሶላት ቅብልያ ሁለቱንም ማለትም ተህየተ መስጂድ እና ቅብልያ ሶላት አንድ ላይ ነይቶ መስገድ ይቻላል? አዎ ይቻላል። ዋናው መስጊድ ሲገባ የሆነ ሶላት ሳይሰግዱ አለመቀመጥ ነው የተፈለገው፣ ለመስጊዱ ክብር ሲባል ልክ መስጊድ ሲገባ አዛን ካለ ቀብልያም ብንሰግድ፣ ኢቃም ካለ ፈርዱን ብንሰግድ ሁለቱንም ያሳካ። አላማው መስጊድ ሲገቡ ሳይሰግዱ አለ መቀመጥ ነው። በዚህ አጋጣሚ አለመቀመጥ ብቻ አይደለም፣ መቆምም አይቻልም። መስጊድ ገብተው ለአለመቀመጥ የሚቆሙ ሰዎች አሉ። ሰተተመኝ መስጊድ እንደገቡ መስጊድን ለማክበር መስገድን የታዘዘ ነው። ቃሉ አትቀመጡ ይበል እንጂ አትቆዩ ነው የተፈረደበት። እዚህ ሰዎች ከመስጊድ ገብተው መበሪያ ሰፍን ያዩ የኢማሙን መውጣት እየጠበቁ ይቆማሉ። አትቁም። ስለተ ሱናው እንደገባ መስገድ ኢማም ሳይደርስ አንደኛውን ረካ አጠናቀህ ወደ ሁለተኛ ከገባ መሙላት ይችላል። አንደኛውን ረካ አጠናቀህ ወደ ሁለተኛ ሳይገባ ሳይገባ በፊት ኢማም መጥቶ ይቃም ከተባለ ታቋርጣል ችግር የለውም። እዚህ መቆሙ ከመቀመጥ አይለይም። መቀመጥ የሚተከለከለ ነው፣ ገብተው መቆሙም የተከለከለ። ሌላው ሴት ህፃኖችን ይዛችሁ ወንዶች መስገጃ የምትገቡ አላችሁ። ህፃናት ሴቶች ከሴቶች ወንዶች ከወንዶች ነው መቆምን መስገድም ያለባቸው። ሴት ህፃንን አባት ወደ ወንዶች ይዞ ባይመጣ መልካም። ይዞ ለመምጣት ከተገደደ ሰፍ መሃል መቆም የለባትም ምክንያቱም ሁለቱ ጂንስ የተለያየ፣ የሴት ሰፍ ለብቻ ነው፣ የወንድ ሰፍ ለብቻ። ኢማም ማሙም ካለ ኢማም ከፊት ይቆማል፣ ማሙም ከተሳ ከኋላ ይቆማል። ሁለት ከሆኑ ሴት ካለች ከኋላ ትቆማለች፣ እናት እንኳን ብትሆን። ሴት ልጅ ከወንድ ጋር ሰፍ ገጥማ መቆም፣ ሕፃን ከሆነች ከተገደለ አንድ ዳር ጥግ ነው ማቆም ያለበት